ሰላም ጤና ይስጥልኝ ቅዱሳን እንደምን አላችሁ የጌታ ሰላም ይብዛላችሁ እግዚአብሔር በስራ ላይ ነው ያለው ሚሽን 3፡16 ሲጀምር ታስታውሳላችሁ አሁን ደግሞ እግዚአብሔር ሌላ ምዕራፍ እያስኬደን ነው ሁለተኛ ዞር ተማሪዎች እያስመረቅን ያለና በሁለተኛው ዞር ከሀያ ነገዶች ከሀያ ትራይብ የሚሆኑ ሀያ ምሉ ተማሪዎች ተመርቀዋል አሁን ምርቃቱን ጨርሼ እንደወጣሁኝ ነው እግዚአብሔር ረድቶናል እያንዳንዳቸው ደስ ብሏቸው ላካችሁት ልብስ ላካችሁት ነገር መጽናኛ ሆኗቸዋል። በተለያየ በኩል ከዋሽንግተን ዲሲ፣ ከሲያትል ዋሽንግተን፣ ከማንቸስተር ዩናይተድ፣ ከኢንግላንድ የተላኩ የተለያዩ ልብሶች እሱ እነሱ ደርሰዋል። ሚሽነሪዎቹ ለብሰዋል እንደገና ለወይኒ ቤት የሚሆን ልብሶች ተርፈው ነው። ወይኒ ቤት የህፃናት ልብስ፣ የህፃናት ምግብ፣ አልሚ ምግቦች፣ መኮሮኒ፣ የህፃናት ልብሶች፣ እንደገናም ደግሞ የሴቶች ልብስ፣ የወንዶች ልብስ እነሱ ሁሉ ነገር ጭነን ወደ ማረሚያ ቤት እንሄዳለን። በማረሚያ ቤት ወንጌል ስርጭት ጊዜ ይኖራል። መጽሐፍ ቅዱስ እንሰጣለን፣ ወንጌል ይሰበካል። እንደገና ስቶታውን ጊዜ እንመጣለን። ልብሶች፣ ምግቦች እንሄዳለን። ይቅርታ እና አንዳንድ የንጽህና መጠበቂያ ሳሙናዎች እነሱ በጣም ያስፈልጋል እዛ ቦታ ላይ እና እሱን ይዘን ነገር እንሄዳለን። አሁን የሚሽን ስልጠናውን ጨርሰናል። አስራ አምስት ቀን ስልጠናው አልቋል። አሁን የሚቀጥለው ጉዟችን ወደ ሸገር ማረሚያ ቤት ይሆናል። ራሱ የሸገር ማረሚያ ቤት ደብዳቤ ሰጥተውን እርዱን በሚል ነው የምንሄደው። እና እግዚአብሔር ሞገስ እየሰጠን ነው። በሮች ተከፍተዋል። የእናንተ ጊዜ ያስፈልገናል። የሚቀጥል እንዲሆን ላመሰግን እወዳለሁ በማንቸስተር ያሉ ቅዱሳን በዋሽንግተን ዲሲ በሲያትል ዋሽንግተን ማራናታ ቸርች አካባቢ ያሉ ቅዱሳን፣ እህታችን ፀሐይ አስተባባሪ በዲሲ እህታችን ማርታ ዳኒና ዲቦራ በማንቸስተር ኢንግላንድ፣ የተባበራችሁትንም ያስተባበሩትንም የተባበሩትንም እግዚአብሔር ይባርካችሁ ማለት እወዳለሁ። ሚሽን 3:16 ድንበሩ እየሰፋ ነው። ጸሎታችሁ ያስፈልገናል። ጌታ ቢፈቅድ በዚህ ሀገር ደግሞ መሬት ብናገኝ ራሳችን የሆነ ሚሽን ሴንተር ቢኖረን ይሄን ነው የምታዩት። ሚሽን ሴንተሩን ተከራይተን እንግዶች ማደሪያ ነው፣ እና ጥሩ አስተናግደውናል። ብርሃን ወንጌል ቤተክርስቲያን፣ ገበን ባርካቸው። የራሳችን ቦታ ቢኖረን የራሳችን ሚሽነሪዎችን የምናሰለጥኑበት አንዲት ድንኳን ቢኖረን እንወዳለን፣ እና መሬት ለማግኘት እየሞከርን ነው። ጸልዩልን፣ ፋይናንሽሊ ተባበሩን። እስረኞችን፣ ድሆችን አትርሱ። ይህን ጸጋ ይብዛላችሁ። እንወዳችኋለን። ለድጋፋችሁ ሁሉ እግዚአብሔር አምላክ ይባርካችሁ። ሻሎም ሻሎም አዲስ